ዲስ የገባችሁ እንደሚባለው ሰብስክራይብ አድርጎ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጎ ቢያንስ ሰባት ሺህ ሰው ያየው ከሆነ ሰባት ሺህ ሰው ላይክ ቢያደረግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ነው ንኩት። ጸባያችሁ አስቸጋሪ ከሆነ ኮከቡ ላይ እዩትና የዛ ኮከብ ተቃራኒ ሆኑ። ያስደነግጣል። ስታዩት ብዙ ሰዎች ይደነግ ወይኔ እኔ ኮራሴን እኮ ነው የሚናገረው ትላላችሁ። ያስደነግጣል። ግን ያንን ተቃራኒ እየሆናችሁ መሄድ ያለባችሁ፣ የዛ ሀሳብ ተቃራኒ አንዱ ምናለ በጣም ፌመስ ትሆናለህ የሚለው በቃ ታዋቂ ዝነኛ፣ በጣም ህዝብ የሚወድህ ትሆናለህ የሚለውን አየና ዘፋኝ ሆነ። 2015 ላይ ከሙሽሮቹ አንዱ እንዲሆን ያደረገው ደግሞ የእኛን ትምህርት ማዳመጡ ነው። ለምን ብትሉ ዘፋኝ ሆኖ ናይት ክለብ ውስጥ አንዷ ሴት ቆማ መድረክ ላይ ዘፍና ስትወል እሱ ተረኛ ሆኖ ደግሞ ተነስቶ ደግሞ ይዘፍናል። አንድ አምስት ስድስት ዘፋኞች አሉ። በተራ በተራ እየወጡ ሰውን ያስጠጣሉ፣ ያሰክራሉ፣ ያስፈንጠዛሉ። በቃ እብድ ያደረጉታል ቤቱን ማለት ነው። እና ፌመስ ትሆናለህ እኮ ይላል ኮከቤ ላይ እና ፌመስ የሆንኩት በኮኮቤ ነው። እኔ አሁን ትክክል እራሴ ማንነቴን አግኝቼዋለሁ፣ እያለ ሲያወራ ጽላቷ ከኋላ ቆማለች። እንግዲህ ዘፈኖች እየዘፈኑ ወደ መታጠቢያ ክፍል ምናምን ይገባሉ፣ እንደዚህ ወዲያ ወዲህ ውርውር ይላሉ። እና ጽላቷ ጠገብ ቆማለች አለ ምናልባት በመዝሙርስ ቢሆን አለችኝ። ምናልሽ አላት። ምን ይታወቃል፣ በዘፈን ብቻ ፌመስ እኮ ነው ታዋቂ፣ ዝነኛ፣ ጥሩ ድምፅ ያለው ያለው እኮ በመዝሙርም ሊሆን ይችላል አለችው። መጥረጊያው እንደዚህ እንደያዘች መለስ ታወርኛለች። መጣልና ገባ፣ ሄዶ ዘፍኖ መጣ። ሰክሮ ነበረ ያው ማለቴ ፕሮግራሙ ካለቀ በኋላ ጠጥቶ ስለነበረ፣ ነገ ነገ እናወራለን እሺ ብሏት፣ በማግስቱ ፕሮግራሙ ሳይጀምር እያጸዳች ያገኛትና አንቺ ትናንት ምንድን ነበር ያልሽኝ አላት። ሌላ ታሪክ ነው የምነጋችሁ፣ እንግዲህ ስለ ኮከብ ነው። ከዛ ኮከብህን አንብበህ ነው አለችው። አዎ። ታዲያ ኮከብ ላይ ያለ ሁሉ እውነት አይደለም አለችው። እውነት ነው፣ እኔ እየኖርኩት ያለሁት እሱን ነው በቃ ታዋቂ ዝነኛ ትሆናለህ ብሎ የነበር ይው በሁሉም ቦታ እታወቃለሁ፣ ታዋቂ ይለኛል። ለማንኛውም መዝሙርም ዘምሮ መታወቅ አለ፣ ሌላም ነገር ሰርቶ መታወቅም አለ። ግዴታ ታ ኃጢአት ውስጥ ከብት ብቻ ለመታወቀው ስለዚህ ኮከብህን አገኝተዋል ብዬ ባላስብም ግን እንደዛ ብልህ አትደምድም። ይሄ በቃ ኮከቤ ነው እንድኖር ተፈቅዶልኝ ነው ብለህ አታስብ። እግዚአብሔር ይህንን ስራ ስለማይወደው አለችው። እሱማ እውነትሽን ነው ግን እኮ ታዲያ ዘፋኝ እንደሆን ለምን ተጻፈልኛል? ኮከብ ሁሉ እውነት አይደለም እኮ አልኩህ አለችው። ልጅቷ በገባት መጠን ነው። መንፈሳዊ ሰው ትሆን አይታወቅም። ዛሬ ቢያገኛት እንዴት በሸለማ ትችለች። ለዛሬ ማንነቱ ከዘፈን ህይወት ወጥቶ ግጥምና ዜማሆን ዩቲዩብ ላይ ያለውን ዘፈኑን በሙሉ አጥፍቶ የሚገርም መንፈሳዊ ሰው ሆኗል። ጸበል ለጸበል እየዞረ የሚጸልይ ሰው ሆኗል። ጎበዝ ልጅ ሆኗል። እንግዲህ ትዳር ጓደኛ መቼም ሰጥቼው አይባልም አገናኝ አስተዋውቄው አግብተው ካገቡት ቤተሰቦች መካከል አንዱ ሆኗል እኔ እግዚአብሔር የተመሰገነ ይሁን ካጋባኋቸው ሙሽሮች ውስጥ አንድም የተፋታቢ ሙሽራ የለም ቅድመ ጋብቻ 15 ቀን ትምህርት አስተምራቸዋለሁ ድህረ ጋብቻ 15 ቀን አስተምራቸዋለሁ አለቀ የመናፍስትን ሴራ ያውቃሉ የመላእክትን አማላጅነት ያውቃሉ ከዛ ደግሞ ሶሻል ላይፍ እንዲያውቁ ሶስቱንም አስተባብሬ ነው የምነግራቸው። አለቀ። እግዚአብሔር በዚህ ውስጥ ገብቶ ስራ ይስራል። እና በቃ በቤተክርስቲያንም ሊሳለም ሲሄድ ሊዘፍን ሲመጣ ምንም ሲሄድ የትም ቦታ ሲሄድ፣ እንዲች ልጅ እኮ እግዚአብሔር ለካ በምስኪኖች ላይም በምትጠቅ በምታጸዳ በምን በነዚህ ላይ ሆኖ ያስተምራል ለካ ዘፋኝ መንግስተ ሰማያትን አያወርስም። ዘፋይ መንግስት ስሜትን አውርስ የሚለው ነገር ከልጅነቱ ጀምሮ ይመላለስበታል። ግን ድምፃዊ ነው። ለምንድን ነው ዘፈን የተከለከለው? ዘፈን እኮ መከልከል አልነበረበትም ይላል፣ መዝፈን ስለፈለገ ይሄ ነገር ቢፈቀድ አንድ ሰንበት ተማሪ እንደዚህ ብሎኛል። መምሪ፣ ኦርጋን፣ ኪቦርድ፣ ጊታር ቢፈቀድ በቤተ ክርስቲያን እኮ አሪፍ ነበር፣ እንደው ቤተ ክርስቲያን ቅዱስ ያሬድ ገደብ ባያዘጋጅ ጥሩ ነበር አለኝ። አይደል አልኩታው። ኪቦርድ ደስ አይል፣ ኦርጋን ደስ አይል አያችሁ ይጎረብጠዋል፣ ዲያብሎስ ይሄ የበገናው፣ የማሲንቆው፣ የዋሽንቱ፣ የከበሮ ድምፅ ይጎረብጠዋል። ያሟዋል ጆሮን ያሳከዋልና ያኛው እንዲቀላቀል ይፈልጋል። ተሀድሷ የሀራት ቃል ጥራዝ ነጠቅ የሆነ አካሄድ እንዲካሄድ እና አንዳንድ ጊዜ እንዲሆን የምንፈልገው ነገር ከእኛ ነው ወይስ ከማን ነው የሚለው ነገር ቼክ ማድረግ ያስፈልጋልና፣ ወይ ዘፈን ባልተከለከለ ይላል እያለ ነው ይህቺ ልጅ የመጣችበት። እግዚአብሔር አያችሁ ሁሉ ጊዜ አንድ ነገር ባብሰለስላችሁ ቁጥር የዛን ነገር ጥግ እንድታውቁት ነው የሚፈልገው። ስለዚህ ጭንቅላቱን መቆጣጠር አልቻለም። ከዘፈን ህይወት ወጣ፣ ልጅቷን ግን ሊያገኛት አልቻለም። ከዛ በኋላ ብዙ ጊዜ ቆይቶ ነው ወደ መንፈሳዊ ህይወት የመጣው። ተመልሶ ሲሄድ እዛ ቤት አላገኛትም የለችም። እና እንዲህም አይነት ነገር አለ። ስለዚህ እግዚአብሔር ሲቀይር ሲለጉጥ ይችልበታል፣ ያውቅበታል። ቤተሰቦቻችሁን ስትቀይሩ ወይም ጓደኞቻችሁን ልትቀይሩ ስትሞክሩ ደካማ ጎናቸውን በደንብ ለይታችሁ ማወቅ አለባችሁ። ጠንካራ ጎናቸውን ለይታችሁ ማወቅ አለባችሁ። ባለቤታችሁ፣ ፍቅረኛችሁ፣ ወይም ጓደኞቻችሁ፣ አጠቃላይ በእናንተ ዙሪያ ያሉ ሰዎች የሚበሳጩት በየትኛው ነገር እንደሆነ ማወቅ አለባችሁ። ከዛ ያንን ነገር ላለማድረግ መሞክር። ግን ሲሪየስ ግዴታ መሆን ያለበት ነገር ከሆነና የሚበሳጩ ከሆነ ጉዳዩን ሲሪየስ አድርጎ መጀመር ቀልድ እንዳልሆነ እያሳወቁ መጀመር። ልክ እንደ እናትየዋ፣ የደብተራው እናት ምንድን ነው ያደረጉት? ስነ ስርዓት አድርግ በቃል ቁርጥ አድርጎ እንደተነሱት ልክ እንደዛ እንቅጩን መናገር ማለት ነው። ወዲያ ወዲህ ማለት አያስፈልግም። እና በተቻላችሁ መጠን ባህሪን፣ ፀባይን፣ ውሎን አውቆ አንድን ሰው መቀየር ይሻላል። ዝም ብሎ ናለስበክህ ናላስተምርህ የአንተ ነገር እንደው በቃ ሰካራም ጠጭ የሆነ ቀር ምናምን ሳይሆን የሚባለው እንደዚህ ስለው ምን አይነት ስሜት ይሰማዋል ብሎ አስቦ ላለ ማለት ወይም ደግሞ ካሉን በኋላ የሚመጣውን ሪዛልት ቀርቦ ማሰብ ያስፈልጋል። የልጆቻችንን ባህሪ ማወቅ፣ ልጆቻችን ምን ይፈልጋሉ ከኛ ምንድን ነው የሚፈልጉት? ለምሳሌ እድሜያቸው ቲኔጀር ወይም ደግሞ አፍላ እድሜ ፋይረጅ የሚባለው ላይ ያሉት ልጆች መከበር፣ መወደድ፣ መሞገስ፣ ጎበዝ መባል ምናምን ይፈልጋሉ። እንደገና ደግሞ ያደረጉትን ነገር ጥሩ ነው ካላችኋቸው በኋላ ከተቀበላችሁ በኋላ እናንተም ደግሞ ይሄ ነገር ብታረጊ ስትሏቸው እሺ ብሎ ይቀበላሉ። ይሄ ባህሪያቸው ነው። ሕፃናቶችም ጭምር ልክ እንደዚሁ ወደ እናንተ ትሪት ልታረጓቸው ስትፈልጉ እነሱ የሚፈልጉትን ነገር እያደረጋችሁ ነው ወደ እናንተ የምትስቧቸው እንጂ አይሆንም ብሎ ከልክሎ ተቆጥቶ ለምን ወጣች ለምንገባችሁ በጣም በመቆጣት አይደለም። እድሜዋን ማየት እድሜዋ ምን ይፈልጋል? እድሜው ምን ይፈልጋል? ይሄ ልጅ እንደዚህ የሚሆነው ከምኑ ተነስቶ ነው? እድሜው ነው? በእድሜ ውስጥ ተከትሎ የመጣ አብሮ የተወለደ መንፈስ አለ ወይስ፣ ደግሞ ጓደኞቹ ናቸው ያበላሹት? ወይስ ደግሞ እኛ በጣም ተጭነን ጨቁነን ስለያዝነው መለቀቅ ይፈልጋል? ሲለቀቅስ ባህሪው እንዴት ነው? ስንለቀው ሲወጣ ያየውን ነገር ብዙ ቢሆን ብሎ ሚል ከሆነ በጣም ቆልፈን ይዘናቸው ነበረ ማለት ነው። ስለዚህ የልጆቻችን ባህሪ እኛ ጋር ያሉትን ሰዎች ባህሪ ካወቀን በኋላ ለመለወጥ ቀላል ነው የሚሆነው፣ አያስቸግርም። ይሄ ልጅ ምንድነው ያደረገው? መጀመሪያ ጅታን ባህሪዋን ማጥናት ነው የጀመረው ማለት ነው። እና ኮከባችሁን ስታነቡ እንዳትሸወዱ፣ ለመቀየር ለመለወጥ እንጂ ለመፍራት አይደለም። ሌላው ኮከቡ አንብቦ በቃ እኔ እንደዚህ ነኝ ብሎ ይደመድማል። በቃ ተጽፏል ህይወቴ ይላል። አልተጻፈም። ዛሩ ነው እንደዚህ ያደረገው። እንዲያውም ሳላብራራው ሊሰናበታችሁ ነበር እንዴ! ምን ያደርጋል? ከልጅነት ጀምሮ የተጻፈውን ወሩ ላይ የተጻፈውን ማለት ነው። ለምሳሌ ታህሳስ ወር ላይ ከታህሳስ 15 እስከ ጥር 15 ድረስ የተወለዱ ሰዎች ይሄ ነው ባህሪያቸው ይላል። እነዛን ሰዎች የሁለት ወር ግማሽ ግማሽ ነው የያዘው የታህሳስን ግማሽ እና የጥርን ግማሽ ነው አስተባብሮ የያዘው። የታህሳስ ወር ላይ የጥር ወር ላይ ያሉትንም ሰዎች ባህሪ ስቦ ወደ ታህሳስ ያመጣዋል የተሳሳስንም አሻግሮ ወደ ጥሩ ወር ላይ ሁለቱን ባህሪ እንዲኖር ያደርጋልና የተለዋዋጭነት ባህሪ እንዲኖር የሚያደርገው ሁለት አይነት መናፍስቶች እኛ ውስጥ ስለሚገቡ ነው። የሁለቱን ወር ማለት ነው። አንዱ ይሄ ነው። ሁለተኛ ደግሞ ከልጅነት ጀምሮ የተጻፈውን እንድንኖረው ያደርገናል። ለምሳሌ ቅድም እንዳልኳችሁ ህይወቷ እንደዚህ ነው፣ ህይወቱ እንደዚህ ነው። ይሄን ያገኛል፣ ገንዘብ ያገኛል። ያጣልን ከሆነ ደግሞ ገንዘብ ያጣል፣ ይከስራል። ግን ነግዶ ማትረፍ ይችልበታል። ግን ገንዘቡን ይበትናል። ሴቶች ይቀርባል፣ ሚስቶች ሴቶች አይሆኑለትም። እንደዚህ ይፈራል የሚፈራው ይላል። ያንን የተጻፈውን ዛሬ ለምሳሌ የተወለደ ሰው ዛሬ ጥር ታኅሳስ 15 ወይም 18 ከሆነ ዛሬ ማለት ነው፣ በግምት ነው ሞላጋችሁ። ታኅሳስ 18 ቢሆን ዛሬ ልክ በዚህ ቀን የተወለደው የዛሮ መንፈስ ኮከቡን ያውቀዋል እና ያንን መስሎ እንዲያድግ ያደርገዋል። ከልጅነት ጀምሮ የሰው ዕቃ እንዲቀማ፣ በወንድሙ መገረፍ እንዲደሰት፣ በል ሲባል ይላል። ሲመታ ወንድሙ ሲመታ ጸጥ ይላል። እሱ ቁስሉ አለ እጁ ቁስል ይወጣበታል። ቁስሉ ማን ያደረገበት ሲባል ወንድሜ ነው ይላል። በቃ ዝም በላ ዝም ተብሎ ዝም ያላለ ወንድሙ ሲመታ ዝም ይላል። ይህንን ባህሪ እያሳደገ እያሳደገ ይመጣል። እንደገና ደግሞ ሌብነትም ከሆነ እየሰረቀ እንዲያድግ በትንሹ በትልቁም እንዲቆጣ፣ እንዲነጫነጭ፣ እንዲያኮርፍ፣ አልቃሻ እንዲሆን፣ ስሜታዊ እንዲሆን እያደረገ ያሳድገውና ያንን እዛ ጋር የተጻፈውን ባህሪ ብቻ እየሰጠው እየሰጠው የሌላ ኮከብ ባህሪ ሳይሆን የዚኛውን ኮከብ ባህሪ ብቻ እየሰጠው ያሳድገውና አንድ ቀን አድጎ ሲያነበው ይደነግጣል። እንዴ እውነትም ኮከብ ለወደፊቱም በ60 መቶ ይሞታል ካለ በ60 መቶ ይሞታው ይላል ለምን ቀድሞ የመጣውን ዝርዝር አይቶታል ግን ዛሩ ነው እንደዛ ያሳደገው ኮከብ የሚባል ነገር የለም በሰማይ ላይ እኛን የሚያክሉ ኮከቦች አሉ ውሸት ነው ከዋክብቶቹ ሰማይ ላይ ይታያሉ ያንተ እድል እዛ ጋር ካንዱ ኮከብ ጋር ተሳስሯል ምናምን ይላሉ ውሸት ነው አጋንንት ነው እዚህ ውስጥ አብሮ ከእናት ማህፀን ጀምሮ አብሮ የተወለደ ይመጣል አብሮ ይወለዳል የሚገርማቸው ዛሬ ላይ ነጮች እንኳን ይህን ደርሰውበት በጥናት አግኝተውት፣ የእኛዎቹ መምህራን ግን መንፈስ ከማህፀን ጀምሮ አብሮ ይወለዳል ብሎ የሚያስብ ብሎ ይከራከራሉ። ፓስተር ቢኒያም ይገርመኛል በጣም ምን አይነት መደፈን እንደሆነ ከልጅነት ጀምሮ እሳት ላይ ይጥለዋል ብሎ እየተናገረ ማህፀን ውስጥ ገብቶ መንፈስ ሊይዝ እንደሚችል አለማሰባቸው ራሱ ይገርማል። ዲያብሎስ አባት ተብሏል። አባት ከተባለ እንዴት ነው አብሮ የማይወለደው? አሳዳጊ እኮ ማለት ነው አባት ማለት እናንተ ከአባታችሁ ከዲያብሎስ ናችሁ ከተባለ አባት ከተባለ ሰው ልጆች አሉት ማለት ነው ልጆች ካሉት ደግሞ አሳዳጊ ነው ማለት ነው በኃጢአት ያሳድጋል ለማንኛውም ይሄንን የተጻፈውን እንድንኖረው የሚያደርገውን መንፈስ ተቃወሙት ምን በማድረግ የተጻፈውን እየኖርን ከመጣል ያንን የኖርነውን ተቃራኒ እንኖረው በመጥፎ ባህል የኖርን ሰዎች፣ በሱስ ውስጥ በሲጋራ በምናምን በመጠጥ ውስጥ የነበራችሁ ሰዎች፣ ያ ዞዲያክ ነው፣ ያ ኮከብ ቆጠራ ነው። እንደዛ ያኖራችሁ አ ተቃራኒውን እየኖራችሁበት ጸባያችሁን እየተቆጣጠራችሁ የሆነ ሰው ሊያናድዳችሁ ሲሞክር ሊያበሳጫችሁ፣ የሆነ ኪሳራ ምናም ሲመጣ ድምን ተቆጣጠሩት። ለምን ሆን ብሎ ተነቃብኝ ልያዝ ነው ብሎ ስለሚያስብ መንፈሱ አውቆ እያንገዳገዳችሁ ነው። ተቆጣጠሩትና ስለ ክርስቶስ ሁሉን አታችሁ፣ እናንተ ራሳችሁ ነፃ ሆኑ። ስለ ስሙ ሁሉን እጡ። ያጣችሁ ነው፣ በክርስቶስ ሀብታም ሁኑ። ስሙን በመጥራት ሀብታም ሁኑ። በቃ እኔ ኢየሱስ ክርስቶስ ብዬ ስሙን ስጠራ እድናለሁ ብሎ ማሰብ ከቅዱስ ጳውሎስ መማር ነው። ሁሉን በሚችል አምላክ ጥላ ውስጥ ያድራል ነው የሚለው መዝሙር ዘጠና ላይ ። እንደገናም ደግሞ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ስለዚህ በዛ ውስጥ ተደብቆ በክርስቶስ ተደብቆ ማምለጥ መለማመድ መቻል አለብን። ፈርቶ መደበቁ ከክርስቶስ መሸሽን ነው የሚያሳየው ፈርቶ መደበቁ። እና ብትችሉ ለእግዚአብሔር ቁርጠኝነትን ስታሳዩ ያስጀምራችኋል፣ ያስጀምራችኋል፣ ትቀጥሉታላችሁ፣ ያስጨርሳችኋል። የሚፈልገው ከእናንተ ትንሽ የእርሾ ነው። ያቺን ትንሽ የሰናፍጭ ቅንጣት የምታክለውን እምነት ይፈልጋል እግዚአብሔር ከእናንተ ከዛ እውነተኛ ሰው ሁኑ። እውነተኛ ሰው መሆን በጣም ትልቅ ጥቅም አለው። መላእክቶች ያግዙታል። እምነቱ ሌላም እንኳን ሰው ቢሆን መላእክቶች ያግዙት ወደ እውነት ያመጡታል። አይደለም ኦርቶዶክስ ተዋህዶ ክርስትና እምነት ውስጥ ሆነን ቀርቶ የሌላ መተከታይ ሆኖ እውነተኛ ሰው ከሆነ ሁልጊዜ እውነት ስራዋን ትሰራለች፣ ትፈርዳለች፣ ወደ እውነት ያመጣዋል፣ ይመጣል። ብዙ ሰዎች ሲለወጡ የምታያቸው ተጠመቁ፣ ተጠመቁ፣ አፍሪካ ውስጥ የተለያዩ ሀገራት ላይ ወደ ኦርቶዶክስ መጡ የሚባለው ውስጣቸው እውነት ስላለና ቅንነት ስላለ ነው። እውነትን ሁልጊዜ ተከተሏት ራሱ ክርስቶስ ነው እውነት እውነትን ስትከተሏት ራሱን ታገኙታላችሁ ክርስቶስን ወደ ቅዱስ ቁርባን ቀረባችሁ ማለት ክርስቶስን አገኛችሁ ማለት ነው ከዛም ባለፈ ደግሞ በአካል እስከ መገለጥ ከዛም ባለፈ ደግሞ በያንዳንዱ ህይወታችሁ ውስጥ እስከ መባረክ ይደርሳል ማለት ነው ይህ የሚሆነው ግን የእናንተ ትጋትና ውጤት ታይቶ ነው እናንተ ቀድማችሁ ጽድቁን ለመንግስቱ ስትፈልጉ ስትጾሙ ስትጸልዩ ስትሰግዱ ትንሽዬ በትንሹ ስትታመኑ በትልቁ ደግሞ ይታመንላቸዋል። አሁን እግዚአብሔር በትንሹ የታመነ በትልቁ ይታመናል። በትልቁ በትንሹ ያልታመነ በትልቁ አይታመንም እና ትንሽዬ ነገር አሳዩ እናሳይ። እና ይህን ቤት የለወጠ ቅዱስ ሩፋኤል እና የቅዱስ ሩፋኤል አምላክ ጌታችን አምላካችን መላይታችን ኢየሱስ ክርስቶስ ይባርከን፣ ይቀድሰን እንዲሁም በረከታቸው ይደርብን። የመላይቶቹ ጠበቃቸው አይለየም የእኔ ጠባቂ የኔ ወዳጅ ቅዱስ ሩፋኤል የሰራውን ተአምር ስናገር ለእኔ ትልቅ ኩራት ነው። እግዚአብሔር ሁላችን የሚቀይረን ስለነበረን ሰዓት ሁሉ የአምላካችን ስሜት መሰገነ ይሁን። እግዚአብሔር ይባርከን ሰለሞን